ሰላም፣ ሰላም ውድ የተከበራችሁ የዩቲዩብ ቻናል ተከታታዮቻችን፣ ዛሬ እንግዲህ በአይነቱ ለየት ያለና በጣም ገራሚ የሆነ ፕራንክ እንግዲህ ይዘላችሁ መተናል። ይሄንን ፕራንክ እንግዲህ ዛሬ የምሰራው ከማጋ ነው ህላዊት ያው ይሄንን ፕራንክ እንግዲህ ዛሬ የምንሰራው ሰራው ከህላዊት ጋራ ነው በመጀመሪያ ግን በኦሮመኛ ስራው የምናውቀው በጣም ዝነኛ የሆነው አኔ ቲዩብ ነው ፕራንክ የምናደርገው ይሄ ልጅ እንግዲህ በፌስቡክ ፔጁ ላይ ከ500000 በላይ ተከታዮች አሉት ቲክቶክ ላይ ከ300000 በላይ እንዲሁም ደግሞ ዩቲዩብ ላይ ከ100 ሺህ በላይ ሰብስክራይበሮች ያሉት ልጅ ነው ዛሬ ይሄን ልጅ ምን ብለን ፕራንክ እንደምናደርገው ልነግራችሁ ነው ዛሬ ከህላዊት ጋራ እንሆናለን እኔ ደውዬ እጠራዋለሁ ህላዊት እንግዲህ በጣም እንደምትወደው ነው የምንነግረው ማለት ነው ይሄ ልጅ እንግዲህ በኦሮመኛ ስራው ስናውቀው ትላልቅ ስራዎችን ይሰራል ሴትን ልጅ ደግሞ በጣም ይፈራል ታውቃላችሁ ደካማ ጎኑ ሴት ናት፣ እና ብዙ ጊዜ ጓደኞቹ እነ ሸርማርኬ ፕራንክ ሲያደርጉት ወይም ደግሞ ሌሎች ጓደኞቹ ፕራንክ ሲያደርጉት፣ በዚህ መልኩ ነው ፕራንክ የሚያደርጉት እና እኔም ከተሳካለኝ ብዬ በዚህ መጥቼበታለሁ ማለት ነው። እስቲ ዛሬ አኔን ደውለን ጠርተ ነው እቺ ልጅ እወድሃለሁ ትለዋለች። ከዛ ይህንን ነገር እንግዲህ ይቀበላል ወይስ አይቀበልም ወይስ ይናደዳል አይናደድም የሚለውን ነገር አብረን በዚሁ ቪዲዮ ላይ የምናይ ይሆናል ማለት ነው እና ህላዊት፣ ምን ያህል ዝግጁ ነሽ አንቺ? ያው ልጁን ስለማላቀው አንተም እንዳልከኝ ደግሞ ስለሚፈራ ሴትዮ ስለሚፈራ ትንሽ ፈርቻለሁ። በቃ እኔ ለዛ ነው ጎኑን ስላገኘ ነው በዚህ ጎን እስቲ እንግባ በበለ ነው እስቲ ብቻ ግን ወሳኙ ነገር የአሁኑ ቪዲዮ ሳይሆን መሃል ላይ እሱ ምን እንደሚል ነው። እሱ አወደሃለሁ ብላ ድርቅት ይበታለሽ አንቺ በቃ ካላቀፍኩ ምናምን ትላለሽ፣ እና ያለን እስቲ እንግዲህ አኔ ምን ያህል በሴት ልጅ ይፈተናል የሚለው ነገር ማለት ነው። አሁን እንደውለታለን ማለት ነው። ከዛን እንጠራዋለን ከዛ በኋላ አንቺ ትመጫለሽ ማለት ነው። ተከታተሉ እስከመጨረሻው ድረስ ዩቲዩብ ቻናላችንን ሰብስክራይብ ያላደረ ያላችሁ ሰዎች ካላችሁ ዩቲዩብ ቻናላችንን ሰብስክራይብ አድርጉ። እንደዚህ አይነት አዳዲስ ቪዲዮ እንዲደርሳችሁ ደግሞ የደውል ምልክቷን በመጫን ሁልጊዜ ጊዜ እንደዚህ አይነት ምርጥ ምርጥ ፍራንኮች እና የተለያዩ ቪዲዮዎች እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። አሁን እስቲ እንደውልለት፣ ሰዓቱ ስለደረሰ አኔ ጋር እደውልለታለሁ ብቻዬ እንደሆንኩ ነው ምነግረውና ከዛ በኋላ እሱ ሲመጣ እንጂ ተነሻለሽ አብረን እንደውልለታለን አሁን ማለት ነው። ሄ ደፊ ሆጋ አሁን ጉ ያሁን እኔ ደርሻለሁ ስላለ ቶሎ ብለን ማይካችንን እንደብቃለን። ከዛ በኋላ እሱን ተቀብለ ነው። ከዛ በኋላ ያለው ነገር እንግዲህ አብረን የምናየው ሆናል ማለት ነው፣ ምን አይነት ሪያክሽን እንደሚያሳይ ማለት ነው ይሄ ልጅ።

ፍራንክ ያደረግነው ያደረግ ነው ልጅ ማለት ነው። እንዴት አይሽው አረ ማሚ፣ ምን አይነት ልጅ ነው? ፍራንክ እናድርግ ያልከኝ የእውነቱ ልጅ አሰብኩት፣ አሰብኩት ያው እንዳያችሁት ነው እንግዲህ ቪዲዮ ላይ። ሁለታችንንም ነው እንግዲህ ዋጋችንን የሰጠት ያው ይሄ ልጅ እውነትም ሶስት ጎኑ ሴት ልጅ ናትና በጣም የሚያስገርም ነገር ነው። ያው እንዳያችሁት ሴት ልጅ ስትመጣበት ይሄ ልጅ አይፈልግም። ያው እንደነገርኳችሁ ፌስቡክ ላይ በጣም ብዙ ተከታይ ያገኘው እንግዲህ የተለያዩ በጎ ስራዎችንና እንዲሁም ደግሞ አለ አይደል ትላልቅ ሼካዎችን እያገኘ ከነሱ ጋር ስራ ስለሚሰራ ያው በዚህ ነገር አይታወቅም፣ ከዚህ ነገር የራቀ ነው ማለት ነው። ስለዚህ ያው የዚህ ልጅ ትልቁ ስስጎኑ ሴት ናት ማለት ነው። ያው እንዳያችሁት ነው። ቪዲዮን ደግሞ ያው እንዳትለቁት፣ ከለቀቃችሁት ግን ያው እየዛተ ነበረ። እኛ ደግሞ ቪዲዮን ያው አንተውም እንደዚህ ለፍተንበት ካሜራ ደብቀን እሷን አስለፍቻት ይሄን አሰደገ በጣም በጣም ይሄን ቪዲዮ ደግሞ ማለት ነው። እና ምናልባት ስለሱ ማወቅ የምትፈልጉ ሰዎች ካላቸው ፌስቡክ ላይ እንደነገርኳችሁ ከ500000 በላይ ተከታዮች አሉት። እዛ ላይ ገብታችሁ ስራውን ማየት ትችላላችሁ። ዩቲዩብ ላይ ደግሞ የተለያዩ ኦሮመኛ ድራማዎችን ይሰራል ከ100000 በላይ ሰብስክራይብ አለው። እንዲሁም ደግሞ ሌላው ቲክቶክ ላይ ከ300000 በላይ ያለው እና በጣም የተለያዩ ስራዎችን ነው የሚሰራው። ብቻ ዛሬ የዚህ ልጅ ጉድ በደንብ አርግታችሁ ተመልከቱልንና ራሳችሁ ትፈርዳላችሁ ማለት ነው፣ ኮመንት ላይ ማለት ነው። ያው እንዴት ያለሽ እኔ መጀመሪያ ሲነግረኝ የዚህን ያክል ይሄዳል ብዬ አል አልጨራሽ አልጠበቅኩም ነበረ ካሰብኩት በላይ ነው እንደውም ዛሬ እንደውም ብዙ የተቆጣ አይመስለኝ ምድ ሌላ ጊዜ ቢሆን በጣና ነበር ሁለታችን የሚያረ ከዚህ በላይ እና ያው የዛሬው ፕራንክ ከባድ ይመስለኛል በጣም በጣም በጣም በጣም ከባድ ያው ከዚህ ልጅ የባሰ ሌላ አለ ብዬ አላስ በ እንደዚህ በሴት ልጅ ፕራንክ ሲደረግ የሚፈራ ልጅ ማለት ነው፣ ወይ ደግሞ የሚቆጣ። እኔ አሁን ፕራንክ እንደሆነ ሲነግሩ ሪአክሽን እና እንትን፣ አሁን የእውነት እንደዚህ ነግረ ነው ቢቀበለ ምን ታረጊ? አይ አንገባኝ፣ መንገራችን ይቀራል ፕራንክ መሆኑን ቆይ፣ ቪዲዮ ሲለቀቅ ነው ያው። ምክንያቱም ፍራንክ ከሆነ ግን ብትለቁት እገላችኋለሁ ብሏል። ብቻ በጣም እንለቀዋለን ይህን ቪዲዮ ደጋግመንም ቢሆን ማለት ነው ያው፣ በሌላ ቪዲዮ ምናምን እስክንገናኝ ድረስ ያው ፋሚሊዎች ዩቲዩብ ቻናሌን ሰብስክራይብ ማድረግ እንዳደረሱ፣ እንዲሁም ደግሞ ሁልጊዜ ጊዜ እንደዚህ አይነት ቪዲዮ እንዲደርሳችሁ የደውል ምልክቷ ተጫኗት። ሁልጊዜ እንደዚህ አይነት ምርጥ ምርጥ ቪዲዮ ይደርሳችኋል ማለት ነው። ያው የዛሬ ቆይታችን አሪፍ ነው ብዬ አስባለሁ። አዎ፣ አስፈሪም ነው። እሺ፣ የዛሬውን ቪዲዮ እንኳን በደንብ አድርጋችሁ ላይክ አድርጉ። ያው እሷ የልፋቷ ስለሆነ ማለት በጣም ለፍተሽበታል። አዎ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። ስለዚህ እናመሰግናለን። በሌላ ቪዲዮ እስክንገናኝ ቻው።